ይህኛውን ጊዜ ሰው ሰውን እንኳን የማይረዳበት ጊዜ ነው። የሰዎች እጅ ያጠረበት የሰዎች እንቅስቃሴ የጎደለበት ነው። የሚገርማቸው አንድ እጅ ደግሟል። ለዘለዓለም የማይቋረጥ የሰው እጅ ቢያጥር የማያጥር የሚያስቀጥል የሆነ እጅ አለ። የሐዋርያት ሥራ ምራፍ አንድ ቁጥር ዘጠኝ ላይ ያለውን ቃል እንደዚህ ይላል። ይህንንም ካለ በኋላ እያዩት ወደ ላይ አረገ፣ ደመናም ከዓይናቸው ሰው፣ እርሱም በሚሄድበት ጊዜ ትኩር ብለው ወደ ሰማይ ሲመለከቱ ይሄኛው በትርጉሙ ነው ቆሙ ይላል። ትኩር ብለው እያዩት ቆሙ ይላል። ክብር ለኢየሱስ ይሁን። ቆሙ እንደዚሁ ሲሄድ ያያችሁት ደግሞ እንዲሁ ይመጣል ብለው መልእክቱን ይደመድሙታል። ይሄንን መጽሐፍ የጻፉልን የሐዋርያትን ስራ፣ ኢየሱስ የጨረሰውን ነገር ለሐዋርያቶች ሰጥቶ የሄደበትን ፓርት ነው ያወረዋቸው። ሐዋርያቶችን ሰበሰባቸው። በጣም ከብዙ ቦታ ነው የመጡት። ብዙ ነገር ጥለዋል፣ ብዙ ነገር አስጠሏቸዋል። የሚወዱትን ፕሮፌሽን፣ የሚሰሩበትን ስራ፣ የሚወዱትን ነገር ጥለው ተከተል ያሉትና አያስቡትም ነበረ። ሰበሰባቸውን እንደዚህ አላቸው፣ እኔ አሁን ይሄዳለሁ። ሲሄድ ግን የሚቀጥል ነገ ሰጥቻችሁን። የሚሄደው የኢየሱስ የመጨረሻው ንግግር የሚያስቀጥል ነው። የሚያስቀጥል ነገ ሰጥቷቸው ነው ይሄደው። የሚያስቀጥል ነገ ሰጥቷቸው፣ ደመና ሲወስደው ሰዎች ፈዘዙ። እንዲያ ትንቢት ይዘዋል፣ አጀንዳ ይዘዋል፣ ትልልቅ ነገር አውርቷቸዋል። ደመና ወሰደው፣ ቆሙ፣ እነሱ ቆሙ፣ በቃ ብዙ ነገር ጥለ መተን እዚህ ድረስ ነው በቃ። ደመና ውስድ ሲያደረጋ በቃ እዚህ ድረስ ነበር በቃ። እንዴ የሚገርማችሁ ቆሞ ይላል። የሚያስቀጥል ነገር እየተነገራቸው የማያስቆም ነገር አቆማቸው ሰዎቹን። አሁን ለዚህ መቆማቸው ከሰማይ ድምፅ ነው የሚያስፈልገው። ሰዎቹ ብዙ ነገር ጥለው መተው ደመና ውሰድ በቃ ራይዘዋል። ትልልቅ የሰሙት ደግሞ ከሆኑ ሰንበዴዎች አይደለም፣ የሰሙት ከራሱ ነው። ነካክቷቸዋል። አንተ ኢየሱስ የነካው ሰው ለምናምን ቲሆን አይችልም። ቆሙ ሰዎቹ እንት ብዙ ነገር ጠለመተን በቃ ብለው ትዝዝ ብለው ሲ ቆሙ ይላል፣ ራእይ ይዘው ቃል ይዘው ወይዘወ ብዙዎቹ እኮ ተመልሰዋል። ጴጥሮስ ስድስቶቹን ይዞ ሄዷል። መረቡን እየዘረጋ ሄዷል እኮ። ሄደዋል ተመላልሰዋል። ግን የማይለቅ የእግዚአብሔር ፕሮግራም ነበረባቸው። የማይለቅ የእግዚአብሔር አጀንዳ ነበረባቸው። መንደር ውስጥ እየገባ ሰበሰባቸው። መንደር ውስጥ እየገባ አወጣቸው። መንደር ውስጥ እየገባ ለምን ጥለው የመጡ ሰዎች ናቸው። የማርቆስ ወንጌል ምዕራፍ አራት ላይ ትዝ ካላችሁ ማለዳ ሄደው እግሩ ስር ቁጭ አሉ ይላል። አንዳንድ ጉዳይ በሰው የማይቀጥሉ ነገሮች አሉ። ግዴታ እግዚአብሔር የሚያስፈልግበት፣ ግዴታ እግዚአብሔር የሚያስፈልግበት ይሆን የሰዎች ጉልበት የሚገደብበት አቅም አቅማቸው የማይችልበት ጊዜ ዴታ እግዚአብሔር የሚያስፈልግ ግዴታ እዚህ መጽሐፍ ላይ ማለዳቸው ለሄደው ኢየሱስ ጋር ተቀመጡ ይላል። ማለዳ የሚለውን ዮሐንስ ሲያብራራው የቀን ማለዳ እና ደግሞ መንፈሳዊ ማለዳ ይለዋል። ጨለማውን ደግሞ ማቴዎስና ዮሐንስ ዮሐንስ የሚጽፍልን ጨለማውን ጨለማ ይለዋል፣ መንፈሳዊም ጨለማ የቀንም ጨለማ ብሎ ይጽፈዋል። የሚገርማቸው ማቴዎስ ይጽፍልን ምዕራፍ አራት ላይ እግሩ ስር ሄደው ተቀመጡ ይላል። የሚገርማቸው ማለዳቸው ነው፣ እግር ስር ሄደው ቁጭ አሉት። ማለዳ ማለት ሰው የሚንቀሳቀስበት ጊዜ ነው። ሰው የፈለገውን የሚያረግበት ያለ ሰው ገዛ የሚኬድበት ሰዓት ነው። ማለዳ ማለዳቸውን ኢየሱስ ጋር ቁጭ ብለው ጨርሰዋል። ቁጭ ብለው አጠገቡ ተቀምጠው መሸ ይላል እ ይሄ ቃል ይገርምኛል። ሰላሳ አምስት ላይ በዚያ ቀን በመሸ ጊዜ ይላል። አንድ ቃል ሰጣቸው ወደ ማዶ እንሻገር። ቀናቸው ያለቀው ኢየሱስ ጋር ነው። የቀናቸው መጀመሪያን የጀመሩት ኢየሱስ ጋር ኢየሱስ ጋር የቆየና ሌላ ቦታ የቆየ ሰው ይለያል። ኢየሱስ ጋር የቆየ ከኢየሱስ ጋር የተነካካ ሰው ይለያል። እናንተ እሱ ጋር ሄደው ተቀምጠዋል። ማለዳቸውን ጨርሰውታል። የሰው ጉልበት ሊሚታል እነዚህ ሰዎች ሌላ ቦታ ላይ አልጨረሱ። ዘመናቸውን ኢየሱስ ጋር ነው የጨረሱት። ሰዎቹ ማለዳቸውን ቁጭ አሉት ከሰንበዴዎች ጋር የሆነ ቦታ ላይ አይደለም፣ ኢየሱስ ጋር ነው የጨረሱት። ያስተምራቸው ነበረ፣ ቁጭ ብለው ይሰዉታል። የሚገርማቸው ራባቸው ጠማቸው አይልም፣ ሊበሉ ተነሱ አይልም። በዚያ ቀን በመሸ ጊዜ አይቶ ነገራቸው፣ ወደ ማዶ እንሻገር ወደ ማዶ ተሻገሩ። ወዴት ነው የምንሻገረው? ጌርጌሴኖን የምትባል ሀገር። አየህ፣ ኢየሱስ እግር ስር ቁጭ ብለህ ከተማርክ በኋላ የሚያሻግር የምታርፍበት ቦታ ላይ ነው። የምታርፍበት ደግሞ ቦታ ራሱ ያለበት ቦታ ነው ሊያሳርፋቸው ተሻገሩ ብሎ አላቸው። ሰዎቹ መንገድ ይጀምራሉ። ማለዳቸውን የሰጡት ይሄንን ጌታ ይዘው መንገድ ይጀምራሉ። መንገድ ሲጀምሩ ቃል ያልሰሙበት ነገር ማካከል ላይ ይፈጠራል። አሁን ታላቅ የሆነ ማዕበል እና ወጀብ ይለዋል። ሁለቱም አንድ ላይ ነው ያለው፣ ማዕበል አለው፣ ወጀብ አለው። ወደፊት እንዳይሄዱ የሚመጣው ከፊት ነው። ኢትዮጵያ ውስጥ ያለ ጂኒ ከኋላ ካይመጣም ከፊት ነው የሚመጣው እንዳትር ነው የሚመጣው፣ እንዳታገለግል ነው የሚመጣው የሚመጣው እንዳትሰራ ከፊት ነው የሚመጣው። ወጀቡ ከኋላ ሆኖ ቢገፋቸው ቀድመው ይገቡ ነበረ። የሚገርማቸው ነገር መግፋት አልፈለገም ይ ይቃወማቸው ነበረ። ገባው ሲሉ እንዳይገቡ፣ ያስኩ ሲሉ እንዳይይዙ፣ አገለገልኩ ሲሉ እንዳያገለግሉ። ስንቱ መሰለ በሰዎች ነገር አገልግሎቱን የተወ ስንት ሰው መሰለ የጀመረውን ነገር ያቋረጠ። ዛሬ ግን ለአንድ ሰው እኔ አንድ መልእክት አለኝ። ራእይ ይዛችሁ፣ ቃል ይዛችሁ፣ እግዚአብሔር ተናግሯችሁ መንገድ ጀምራ? ነገር የተበላሸባችሁ ዛሬ የሚያስቀጥል ኃይል በኢየሱስ ስም ያገኛችኋል። የሚያስቀጥል ጥሪ እያላችሁ የሚያስቀጥል ትልቅ ፕሮግራም ይዛችሁ የሚያስቀጥል ማዕበል መጣ ይላል፣ ወጀብ መጣ ይላል። ይሄንን ማዕበል ይሄንን ወጀብ ሰው ሊያስቆመው አይችልም። ግዴታ ተናጋሪው ነው የሚያስፈልገው። ግዴታ የሚያስቀጥለው ተናጋሪው ነው። ግዴታ እናንተ አንዳንድ ለከ በሕይወታችን ምዕራፎች ላይ ግዴታ እግዚአብሔር ያስፈልጋል። አንዳንድ ጉዳዮቻችን ላይ አንዳንድ ሕይወቶቻችን ላይ እግዚአብሔር ተናግሮ የጀመርከው በሰው አይቀጥልም በእግዚአብሔር እንጂ። እግዚአብሔር ተናግሮ አውርቶ የጀመርከው ጉዳይ በማህበር አይቀጥልም በራሱ በእግዚአብሔር እንጂ። ሰዎቹ የሚችሉትን ያክል ሞከሩ፣ ከማዕበሉ ለመዳን፣ ከሚመጣው ወጀብ ለመዳን፣ ከሚመጣው ንፋስ ለመዳን፣ ከሚያዩት ነገር ለመዳን። ኢየሱስ ግን መርከባቸው ስር ተኝቶ ነበረ። ተኝቷል። ቃል ሰጥቷቸዋል፣ ራእይ ሰጥቷቸዋል። ተሻገሩ የሚል ነገር አውርቷቸዋል። እሱ ተኝቷል። ይጨክማሉ በጣም። አንድ ነገር ይገባኛል። ወጀቡ አይወስዳችሁም። እግዚአብሔር የጀመረ በራሱ በእግዚአብሔር ይቀጥላል። ማንንም በማህበር አያወርድሁም። ሰዎቹ መንገድ የጀመሩት ከስጋቸው መጥቶ አይደለም። ተሻገሩ በቃ ይሄ ቃል ለዘመን በቂ ነው። ይዘ ክብር ለኢየሱስ። ሰዎቹን አንድ ቃል ሰጠ። እናንተ እንኳንም እግዚአብሔር ቤት ጉልበታችኋለቅ እንኳንም እግዚአብሔር ቤት ላይ ገንዘባችሁ አለቅ እንኳንም እግዚአብሔር ቤት ላይ እድሜያችኋለቅ እናንተ ቁጭ ብለው መሸ ይላል። ምን አይነት ቃል ነው ይሄ? መሸ የሚለውን ዮሐንስ በሁለት ነገር ነው የሚተረጉምልን ይሁዳም በጨለማ እንደሚለው ልክ እንደዛ ጨለመባቸው መሄድ የማይችሉበት ማየት የማይችሉበት አይናቸው መገንዘብ የማይችልበት የሰውን እገዛ የሚፈልጉበት ሰዓት ደረሰ። ማለዳቸውን ብቻቸውን የሚሄዱበትን ያለ ሰው እገዛ የሚሄዱበትን ኢየሱስ ጋር አጥፍተው ሲመሽ አንድ ቃል ሰጣቸው፣ ተሻገሩ። አብሬያቸውንም ይሻገረዋል። ቀንን የሰጠኸው ለምሽቱ አይሰጋበትም። እንዴት እንደሚያድን ያውቃል እንዴት እንደሚሰራ ያውቃል። እንዴት አርጎ እንደሚያበጃቸው ያውቃል። እንዴት አርጎ እንደሚያሳልፍ ያውቃል። በጌታ እስኪ አንድ ጊዜ እንደዚህ በሉ፣ እስኪ እኔ ይሄ ብቻ አይደለሁም በሉ እስቲ እኔ ይሄ ብቻ አይደለሁም። በልቤ ውስጥ የነገረኝ ነገ ማዕበሉም ቢበዛ ወጀቡን ቢበዛ የሚያሻግረን ጌታ ከእኛ ጋር አለ። በማዕበሉ አንለካም፣ በወጀቡ አንሰፈርም። የእኛ ነገር ያለው ከሰማይ ስለሆነ እንዴት አድርጎ ማዕበሉን እንደሚያና እንደሚያዘው ባይገባንም፣ ዛሬ ግን ለአንድ ሰው ይሄ ነው የሚሆነው፣ የወጣባችሁ ማዕበል ዛሬ ዝም ዝም እንዴት እንደሚያስብል። አንተ ዘመንን የሰጡትን እግዚአብሔር አይረሳም። ሰጥተውታል። ቁጭም ነው ትዝ ካላችሁ አንዲትን ሴት እንመለከታለን። ሁለተኛ ነገሥት ምዕራፍ አራት ላይ ያለች ሴት፣ እች ሴት በጣም ነው ውስጤን የምትነካኝ። ባሏ ከነቢያት ወገን ማህበር አገልጋይ የነበረ ሰው ነው። እና ከነቢይ ጋር አብሮ የሚያገለግል የማህበር ወገን ውስጥ የነበረ አንድ ባል ነበራት። ሞተባት ይላል። ይሄ ሰውዬ ሲሞት ጥሎላቸው የሞተው አንዳንድ ሰው መኪና ጥሎ ይሞታል። አንዳንድ ሰው እቤት ጥሎ፣ አንዳንድ ሰው ደህና ቅርስ ጥሎ ይሞታል። ይሄ ሰው እዳ ጥሎባቸው ይሞታል። በጣም ደግሞ የሚገርመው ከዚህ ከሀዘናቸው እንኳን ሳይበረቱ አንድ ሰው መጥቶ ዕዳሽን ካልከፈልሽ ልጆችሽን፣ ልጆቿ ነገዋ ናቸው ትናንትናዋን አተዋለች። አሁን ነገዋ ሊወሰድ ብቻዋን ዋን ሊያስቀራት እችን ሴት በሯ ላይ ቆሟል ይላል በሯ ላይ ቆመ። እዳውን ካልከፈልሽ ልጆችሽን ባሪያ አድርጌ ደሞ ይነግራታል የማደርጋቸው ባሪያ አድርጌ ወስዳቸዋል። ባልሽ የወሰደውን ነገር አስገብራቸዋል፣ አስመልሳቸዋል። ስለዚህ አሁን ብሬን ስጪኝ ብሎ ይጠይቃታል። እቺ ሴት ባህሏ የሚያገለግልበት ቸርች ነው ወዲያው የሄደችው። አልሄደችም፣ ሌላ ቦታ። አንተ እግዚአብሔርን መፍራት ለካ ይወረሳል፣ ይሰጣል። ለካ አንዳንድ ሰው የሆነ ነገር ነው ሰጥቶ የሚሄደው። ቀጣዩ ግን ዘመን ለልጆቻችን ሰጥተን ነው የምናልፈው። አንተ ሰውየው በቅድስና ይኖር የነበረ ሰው ነው። ይህንን የሚመሰክርልን ራሱ መጽሐፋችን ላይ እናገኘዋለን። እግዚአብሔርን ይፈራ እንደ ነበር። የለና አንተ ታውቃለህ። እግዚአብሔርን መፍራት ውስጥ አንደኛው ነገር ያለው ምንድን ነው ካላችሁ፣ ዘመንን መስጠት ነው፣ እግዚአብሔር ማገልገል ነው። ይህ ሰውዬ ዘመኑ ያለቀው እግዚአብሔር ጋር ነው። እግዚአብሔር ጋር ዘመኑ ጨርሶ፣ እዳ ተበደረ ይላል። ልጆቹን ለማሳደግ፣ ወየውን ነገር ለማድረግ፣ በሕይወት አጋጣሚ ላጋጠመው ነገር ምላሽ ለመስጠት የተበደረው ገንዘብ ሳይመልስ ሰውየው ሕይወቱ አለፈ። አበዳሪው መጥቶ በር ላይ ቆመዋል። ያገለገላቸው ሰዎች የሉም አብሮት የሉም ብቻዋና ና ጥቺ ሴት ያለቸው። ጮኸች ነው የሚለው በሰላም እንኳን አላናገረችውም ሄዳ ነቢዩን ጮኸች ባሌ ባሪያ ሞቷል አሁን ስመለስ የሚጠብቀኝ ሰው አለ ደጅ ላይ ያለ እግዚአብሔርን አገልግሎ ባዶ መሆን አለ እንዴ እናንተ እግዚአብሔርን ተከትሎ ዘመን ተሰጥቶ ባዶ መሆን አለ። ላገለገላቸው ሰዎች እየደረሰ የራሱን ህይወት የራሱን ነገር ማስተካከል አልቻለም። ግን ስቲል ያለው እግዚአብሔር እቤት ላይ ነው ሰውየው። ይህንን ይዛ ቀረበች። ምን ትለኛለህ? በደንብ ስሙ። ሴትየዋ ነብዩ ጋር የሄደችበት ብር እንዲሰጣት ሳይሆን እምነት ስላላት፣ እምነት አላት ሴትየዋ። ብር እንዲሰጣት አረለም የፈለገችው፣ እምነት አላት። ባለ እድሜውን የጨረሰው እዚህ ቤት ላይ ነው፣ መፍትሄው ያለው እዚህ ቤት ላይ ነው። አየህ አሁን ይህንን ጉዳይ እግዚአብሔር ካልመጣ አይቀጥልም። አሁን ይህንን ጉዳይ ሰው ሊፈታው አይችልም። ዘመኑ ያለቀው እግዚአብሔር ቤት ላይ ነው። በቤትሽ ምን አለ ብሎ ሲላት? ባዶ ማድጋ። ይሄ ማለት ቤቷ ላይ የሚበላ እንኳን የላትም ሴትዮዋ። ባዶ ነው ያላት። ማድጋዎችን ተዋሽ፣ ያላት አታሳንሽ። እሺ ያለች ያው ልጆቿ ወንዶች ናቸውና ያው እንግዲህ ህጻናቶች ናቸው ያግዟታል፣ በእርግጠኝነት ማደጋዎችንም ሰበሰቡ፣ ምንም አሉ አመጡ። በሩን ዝጊ አላት። እዚህ ጋር በደንብ ስሙ። እግዚአብሔር በር ከመዝጋት ጋር ጉዳይ አለው። በር ዘግተህ ቆለፈ። የገባ ከብ በሐዘን ከገባ በሐዘን አትወጣ። በሐዘን ዘግተ በደስታ ትወጣል። ሴትየዋን በሩን ዝጊ አላት። ለዚህ ነው ኢየሱስም ሲያስተምር በርህን ዝጋ፣ በርህን ዝጋ። ያችንም ብላቴና ሊፈውስ ሲል እድሜው አስራ ሁለት ያመቷለች በሩን ዘጋ፣ አስወጣና በሩን ዘጋ ይላል። እችን ሴት ባይዘዌ እቤትህ ያልወደቀ ነገር ውጭ አይወድቅም። እቤትህ ዘግተ ያልጣልከው ነገር ውጭ አትጥለውም። እቤት የጣልከው ነገር ውጭ አያስቸግርህም። የሆነ ሰው አሜን በለኛ። እቤት ላይ የጣልከው ነገር ውጪ ላይ ነገርህን አይዘጋው። ሴትየዋ በርሽን ዝጊ እሺ ያለችው፣ ወዲያውኑ ማድጋዎቹን ሰበሰበች። ባዶ ነገር ነው ይዛ የገባችው፣ በጌታ ባዶ። ይህንን የዘይት ማሰሮችንም በደንብዩ በእርግጠኝነት ሙሉ ነበር ስናመጣው ስንገለገልበት፣ አንሷል። ይሄ ማሰሮ የሚጠቅመው ይሄ ዘይት እስካለ ድረስ ብቻ ነው። አሜን ናቸው። እቃ ስትገዙ ውሃ ስንገዛ ገዛ አይተን ነው የምንገዛው። እንዳለው ባዶ ምን ያደርግልናል? ባዶ ይዤ አልገባ። ባዶ ነገር ሙላቱን ይዤ እገባና ስጥለው ባዶውን ነው እምጥለው ሰው ቤት የሞላ ነገር ገብቶ የጎደለ ነገር ነው የሚወጣው። እግዚአብሔር ሲሰራ የጎደለ ነገር ቤት ላይ ያስገባና በሙላት ያወጣዋል። እኛ ቤት ብቻ ነው ባዶ ነገር ገብቶ በሙላት ይወጣው። ባዶ ነገር ሰብስብ ያላት፣ ባዶ ነገር ሰበሰበ ሴትዮዋ። ባዶ ነገር በሙላት የሚወጣበት ተአምራት። ባዶ ነገር አስገብ ያላትና እኔ ይህ እጅ በጣም ነው የሚገርመኝ። አንድ እጅ መጣ ይላል። የተኖረለት እጅ ዘመን የተሰጠው እጅ

የመጨረሻ በጣም ትገርመኛለች፣ አለቃ ሴትዮ አልጠገበች ማለት ሌላም ትፈልጋለች። አለቃ እግዚአብሔር ለካ ከፍቶ ብቻ አይደለም ዘግቶ መስራት ይችላል። ከፍቶ ብቻ አይደለም እግዚአብሔር ዘግቶ መስራት ይችላል። ዘግቶ፣ አሁን ይሄንን እርዳታ የሰው እጅ ቢሆን እንደዚህ አይቀጥልም። ይወሰናችኋል በቃ ይላል። ይሄኛው የተኖረለት እጅ ግን አይወስንም። ሊሚቴሽን የለው፣ ከልግስናው ነው የሚሰጠው። ለዚህ ነው ሴትየዋ ዞር ታደርጋለች፣ አንድ ዞር ታደርጋለች፣ ሁለት ጨረሰችና፣ ሌላ የለም። አሁን ይሄ እጅ የሰው እርዳታ የሌለበት እጅ ነው የተኖረለት እጅ። ለዚህ ነው ሴትየዋ ነቢዩ ጋር ስትሄድ ገንዘብ ይሰጠኛል ሳይሆን ያስቀጥል የሚያስቀጥል ነገር እንዳለ አምናን። የመጣችው ሴትየዋ ይዛ ሄደች አይልም፣ እናንተ ዘይቱን ሞላችና ተመልሳ ሄደች። እኛ የተቸገር ነው ምን መሰላችሁ፣ ሲሞላ አላት አይመጣም። ሰው ማድጋው ሲሞላ አይመጣም፣ በዛው ነው የሚጠፋው ሰው። እቺ ሴት ፕሪንሲፕል ገብቷታል፣ መንፈሳዊ ፕሪንሲፕል ገብቷታል። ይዛ መጣች ነብዩ ጋር፣ ምን ላድርገው ያልከኝ ሆኗል። ምን ላድርገው አሁን። ነብዩም ደግሞ ጥሩ ሰው ነው ሰብሰበሽ አምጪ አላላትም። ክብር ለኢየሱስ ይሁን። ምን ታደረግ ያጠሻለ፣ ሽጪ እዳሽን ክፈይ ና የሚቀረው ውሰጅን አለ ሽጪ። ከሸጥሽ በኋላ ግን አላት የሚተርፍሽ ለአንቺ ለቤትሽ ይሁን። ሰውየው ጥሎላቸው የሞተው ይህንን ነው። ለእግዚአብሔር መኖረን ገብቷታል ሴትየዋ። ነገር መሃን ጋር እንደሚቀጥል ሴትየዋ ሽጠሽ ቢያላት አላት። እዚህ ሰዓት ላይ የሰው እጆች ያጥራሉ። እነ ጴጥሮስን ተሻገሩ ብሏቸው ተኝቷል የማለዳቸው ጌታ ምሽታቸው ላይ የታመነ ነው። ጭለማቸው ላይ የታመነ ነው። ማድረግ የሚችሉበት ላይ ሳይሆን ሳይችሉ ሲቀሩ የታመነ ነው። ለዚህ ነው እስከ ሽበጥ እስከ ሽምግልና ሄደን እሸከመሃለሁ ይላል። አየ አሁን የመጣውን ወጀብ በግብረ ኃይል አይቆምም፣ በሰው ኃይል አይቆምም። በአንድ ቃሉን በሰጠ ነው የሚቆመው ቀሰቀሱት ይላል አየህ፣ ለመቀጠል መቀስቀስ አለብህ። ለመቀጠል እንደገና ለመግባት መቀስቀስ መቻል አለብህ። ቀሰቀሱትና አንተ ማዕበሉ ኢላህሉ ዝምበል። ደግሞ ምሽት ነው። ምሽት ነው ማለት ማዕበሉ ይሄ እያወዛወዛቸው ከየት በኩል እንኳ እንደሚመጣ እንኳን የማያውቁት ነገር እያወዝ ምሽት ነው። አቀኑ ቀጽፈው መሄድ የማይችሉበትን ምሽት ናቸው ላይ አየህ፣ ለመቀጠል ግዴታም ይሆንበት ኢየሱስ የሚያስፈልግበት ቦታ አንተ ማዕበሉ ኢላህሉ ዝምበል፣ ታላቅ ጸጥታ ማዕበሉ ዝም አለ፣ ንፋሱም ቆመ። ሰዎቹ መንገዳቸውን ቀጠሉ። እዚህ ቦታ ላይ ግዴታ ያስፈልግ ነበር። ሐዋርያቶቹ መጥተው ቆሙ። የተስፋይቱ ምድር እያለ እያወራቸው ትልልቅ ነገር እያሳያቸው ማከል ላይ ቆሙ። ትልልቅ ነገር ፕሮግራም አስይዟቸው ማከል ላይ ቆሙ። ትልልቅ የአገልግሎት ፕሮፖዛል አጽፏቸው ማከል ላይ ቆሙ። ደመነ ውስጥ ዳረገው። በቃ ይሄ ነው ሲሄድ የመጨረሻው ንግግር፣ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ይህንን ነግሯቸው፣ ቃል ያልሰሙበት ያልተባላቸውን መጥቶ አቆማቸው። ከእግዚአብሔር ጋር ሆናችሁ ትቀጥላላችሁ። ነሰሰርሊ ግዴታ እግዚአብሔር የሚያስፈልግባቸው አንዳንድ የህይወት ታሪኮች አሉ። ግዴታ በደም ስሙኝ እነ ዘካርያስ ቤት እንደተጎበኙ እነ ሳራ ቤት እግዚአብሔርም እንደተናገረ እንደ እንዳደረገ ትዝ ይላችኋል። ያ እውር ሰው መንገድ ዳር ቁጭ፣ በርጤሜዎስ የጤሚዎስ ልጅ ግርግር ሰማ፣ ግርግር ሰማ ሰውየው። ይሄ ግርግር የተለየ ነው፣ ኢየሱስ ነው ለካ ያለው መካከል የአንዱ እግር ያዘ። ማን ነው የሚያልፈው? የናዝሬቱ ኢየሱስ አለ። ኢየሱስ ጋር የሚወስደው ሰው አልነበረም እንጂ በርጣሚዎስ ያውቃል ፈዋሽ እንደሆነ ኢየሱስ ገብቶታል፣ አንብቧል። ሰውየው ሲያልፍ ማን ነው የሚያልፈው? የናዝሬቱ ኢየሱስ ሲባል የምፈልገው ጌታዬ ነው፣ ከተማ ውስጥ የገባው ከነ እውርነት ዘመኔ አያልቀማል፣ እጮህ አለሁኛል? እናንተ ሲቆም የሰማው የናዝሬቱ ኢየሱስን ነው። አይኑ የበራለት ሰው ያለው የናዝሬቱ ኢየሱስ ነው። ይሄ ሰውዬ የዳዊት ልጅ ሆይ፣ ወይኔ ያለ የነበርክ የምትኖረው እኔ ከተማዬ ውስጥ ያለ ዛሬ እውርነቴን ውሰድልኝ እንዳለ ዛሬ ልበላችሁ፣ ረጅም ዓመት ከእናንተ ጋር የተቀመጠ ነገር ዛሬ ይለያችኋል። የዳዊት ልጅ አንተ አንካሳ ነገር ይዘ ቀብረን አይባልም፣ አይባልም። ይጮኋል፣ ይጮኋል አንዳንድ ሰው ሰው ጋር ነው የሚጮኸው። ሄዶ ሸሚዙን አዛብቶ እንድታዝንለት። ሰማይ ያላዘንልህን ሰው ሊያዝንልህ አይችልም ወዳጄ። ሸሚዝ አዛብቶ እንደው የሚል ሰው ገብቶታል። ሲያልፍ ብድግ አለ፣ የዳዊት ልጅ ሆይ አለ። ምን አይነት መገለጥ ነው ይሄ? ሰውየው ኢየሱስን እያየው እንደዚህ አለፈ ሲባል፣ ይሄ ይሄ የሚያልፈው መሲህ የዳዊት ዘር ነው። አለ አትለፈኝ፣ አትለፈኝ። እውር ሆኜ ዘመን አይለቅ እውር ሆኜ ቤቴ አይደፋ። አንተ ያስኳቸው ነገሮች የሚወጡ ስትነካኝ ነውና እባክህ አትለፈኝ። ዛሬ ልበላቸው፣ አትታለፉም። ዛሬ አለ አትለፈኝ። እውር ሆኜ ዘመን አይለቅ፣ እያለቀስኩኝ ዘመን አይለቅ። ብዙ ነገር አሳይተ ዘመኔ አይለቅ። ንካኝና እንደገና ልቀጥላ፣ ንካኝና እንደገና ልግባ። ንካኝ እንደገና የኔ ነገር አስቀጥለዋ። ዝም በላሉት አንተ ዝም ብሎ የሚከተሉ ማይነኩ ዝም ብሎ የሚከተሉ ያልገባቸው፣ ስለ ኢየሱስ ያልገባቸው መባረኩ፣ መፈወሱ፣ አንተ እንቆቅልሽ መፍታቱ ያልገባቸው ሰዎች ዝም በላሉት አብዙቱ። ጮኸ ይላል ኢየሱስ ቆመለት፣ ይዛችሁት ነው አለው። ምን አደርግል ዘንድ ትወዳል? ከብዙ ጮኸት በኋላ ይሄ ነው ያለው፣ ምንድን ነው የምትፈልገው? አይ ዘንድ ሰውዩ ምን አይነት አይ ዘንድ ነው።